እኔ አንተ ምናምን ምናምን ነገር አለው። ሁለቴ በጥፊ ይለው ጥላ ላይ አድርጉልኛል። እለቤት በዚሁ አጋጣሚ እኔን የምትወድኝ ባለ ሀብቶች ለመንሱር ደግፉት። እኔን ከሚደግፍስ እንዴ፣ አብዛኛው የወንድ አይነት የተሰራው ከሴት ቂጥ ነው ወይ? መንሱራችን ሊመች ባለ። ሰላም ሰላም! የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርጌ ጀመትች ያለው አብረን ፈታ እንዝናናለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ሜን ቪዲዮ ላይክ አድርጋችሁ ቪዲዮ እንዲጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። ልመርቃችሁ ክፉ አከራይ ይስጣችሁ፣ የራሳችሁን ቤት እንድትሰሩ። ክፉ አለቃ ይስጣችሁ፣ የራሳችሁን ስራ እንድትጀምሩ። ገፊ ጎረቤት ይስጣችሁ፣ ለለውጥ መሯራጥ እንድትጀምሩ። ወተት ቅቤ ሆነችሁ ተገፍታ ነው። ማህተምም ደምቆ የሚታየው በደንብ ተረግጦ ከተመታ ነው። ችግር የለውጥ ቁልፍ ነው። በብልሃት እንኖር። እንደውም አንድ ቀን ምን ይቻለው ክለብ ላይ የተነሳ ጸብ ነው አላቃቸውም። ልጁ ትንሽ ሞቅ ብሎት አልጠጥቶ ምናምን እና በቃ እኔ ነኝ ወንድ ምናምን ነገር አለ ከጋርዶቹ ጋር። ጋርዶቹ ምናምን ቆጥ ነው የሚያካክሉት እኮ ምን እንደሚያካክሉ ብታይ እንደዚህ እንደ ገብስ ነው የሚያሹት። እና አንድ ብር ቆጥ ነው የሚያክሉት ነው ያለው እኮ አንድ በር አንዳንዴ የሚያወጣቸው ቃላቶች እጅግ በጣም እጅግ በጣም ብራንድ ብራንድ ናቸው። እስቲ መጠጥም ስላለ ድፍረት ይሰጣል። እኔ አንተ ምናምን ምናምን ነገር አለው ሁለቴ በጥፊ ሲለው ጥላላ ያርጉልኛል። ለሌት ቁም ጥላ ጥላላ ያርጉኛል። አቅምን ማወቅ መልካም ነው። በማታ ጥላላ ያርጉኛል ይሻላል እነዛ

ዛሬ ደግሞ ማለት ነው ኢትዮጵያ ውስጥ አሉ ከሚባሉ በጣም ቆንጆና ተጫዋች ሴቶች መካከል ሶስቱን ነው የማሳያችሁ። ማለት የመጀመሪያዋ ሺዝ በጣም ኩል ነች፣ እራሷ ቀልዳ እራሷ ትስቃለች። እሱ ፓርቷ ነው የሚገርመኝ። አንድ ብርን ነው እንዴ ል ወትጥሷ ግን ሲያምር ማርያምን! ሺ እስኪዎት አይደለም እኮ ራሷን ራሷ ቀልላ እራሷን የምታስቅበት ወይ ነው። እኔ ሁለት ነች እንዴ? ይችልች ከራሷ ጋር ቧልት። እኮ ትጠላለህ አባቴ ቧልት። አዲስ አበባ ላይ ቧልት እጅግ በጣም ይቧልቱት የለ እን ጭራሽ በአንድ ብር ማላገጥ ጀመርክ ብራዘር። ይሻላል እንደዚያ ቺክ አደረከው እን እና በጣም ትመችኛለች ምናም ነገር። ሁለተኛዋ ደግሞ እንትና ታት ትባላለች። ታት እምላት ታትዬ ነው she was the, most craziest women in, in our country። እቺ ደግሞ ከዛችኛው በተለየ መንገድ ማለት ነው ስቃ ነው የምትጀምረው። ትስቅና ቀንም ትጀምራለች። ይሄ ደሞ በዛ ላይ ፀጉሯ ድንግል ነው። ካው ያለከው ካው ያለከው ትመቸኛለች። ቺ እንትን አሳፋቃ ግን ትንሽ አህ ደብራልና አምነቀ ሶስተኛዋ ዳንሰኛ ነች። ዳንሰኛ ነች። አንዴ ኒያት አላረክም። ይሄ አላማረረ። በነገራችን ላይ ቲክቶክ ላይ እንደዚህ ወንድ ሆኖ የሚሽለጠለጥ ወንድ እጅግ በጣም በስቷል። እጅግ በጣም የሚያርጉት ነገር ኒንጃ ኦን ብለው ቪው ለማግኘት ነው ብላችሁ ነው በስተዋል። እንዲ ልሽልጥልጥልጥ አተ ወንድ አይደለ እንዴ? አረ ቶርክ ረጅል ኖርማል እኮ ነው እነሱ እኮ ፋሚሊ ናቸው። ቶርኪልኝ ቶርኪልኝ እንጂ አይሻልም እውነት በስተዋል። እሺ በቃ ባውንስ ባውንስ አርኪ ባውንስ ቤቢ ጋ ባውንስ ቤቢ ጋ ደግሞ ጠበቅ ያለ ሱሪ ያደረጉና ስልክ እንጨት ላይ ምናምን ነገር ለመጥ መጥ መጥ ይላል። አንዴ ባገኘው እሱን ያሳስታል። ሰው ያሳስታል። እንደ ወንድ ከሆንክ አባቴ፣ ወንዱን ለምን እንትና ንገዛለትም። ይሄ የዳንስ ፖል ለምን እዛ ላይ እየተጠመጠመ ምናምን። ለምን አይደፍ ለምን አትደፉም? ሁላችሁም ለምን አትደፉም? ያኛው ሚስቴን ነጥቆብኝ ነው። ታት ደግሞ ከእኔ መጀመሪያ ከእኔ ነው ሽፍር ነው አይደለም። የመጀመሪያ እዛ የተቀጠርኩበት ቦታ አለቀዬ የመጀመሪያ ነው። ሰው ከቤቱ ሄጄ ጠዋት ፒክ አድርጌው መስሪያ ቤት ልጥለው ሄድኩኝ። ከቤቱ አንስቸው ትራፊክ መብራት ላይ ቆመናል። እንደዚህ ሰው ሲሻገር ዜብራ ላይ አንድ እንስታለፈች ማለት ነው አላቸው። ከዛን እንግዲህ አባባሉ ልላችሁ ፈልጌ ነው። እናንተም ታቆታላችሁ አብዛኛው የወንድ አይን የተሰራው ከሴት ቂጥ ነው የሚባል ነገር አለ። አብዛኞቻችን እንግዲህ በወቅ እያደረግን ምርጥ ነገር ስናይ አንገታችን እንዲህ ብሎ እስከሚቀነጠስ እና ያለን አንዋሽም። የሚዋሽ ካለ ፋራ ነው። ሁሉም ወንዶች ያሉ እንግዲህ ይሄን ነው የገጠመው። እንግዲህ አንድ ብር እስኪጨርስልን ለማንኛውም፣ በስመ አብ ግን የወንድ አይን አብዛኛው ከሴት ቂጥ ነው የተሰራው። ሻ እስክታጠፍ ድረስ በእግዚአብሔር ስራ እየተደነኩኝ ቀህና አንድ መኪና የለም። ከምን ለፊት ሁሉ ለክፋት ሲሆን ከኋላ የሚቆም መኪና ሁሉ በክላክስ ያስጨንቅሻል። አላየኝ ይሆን አውቆ ይሆን ወይ ተንኮል ሊሆን አላውቅም። አንድ ክላክስ ያረጋሰው የለም። እንዴት ጋቢና የተቀመጠው እንዴት ዞር ሬሌው ከበደ ነው የምልሽ። ገና ሳልዞር ራሱ የአይኑ እንትን ይመታኛል። እዚህ ጋር ይሞቀኛል። ኮስተር ብዬ አዘገብቼ መንገዴን ቀጠልኩኝ። ልክ ወደ ሁለተኛው አስፓልት ጋር ስንጠጋ ዞር ብዬ ስቲል እንደዚህ ነው

ዘፈንንማ አንተ ዝፈናት አባቴ ዘፈንንማ ዝፈናት ዝፈናት እንደፈለክ እየቀያየርክ ዝፈናት እሰይ መጣሽልኝ እስኪ ናይ ላቢው ወርዛ ናይ ካንሱ ባህል ዘመናዊ ይላችኋል ይህ ነው። እሰይ መጣሽልኝ እስኪ ንሳይ መጣሽልኝ ቤታቤተካፉበንባ ተራጨልኝ። ሀብታሞች የሚወዱሽ ሁሌ ሲጋብዙሽ ነው። ታውቂያለሽ፣ እንደ አንዳንድ ሀብታም ሰዎች ሁሌ ሲጋብዙሽ ደስ ይላቸዋል። አንቺ የለሽማ የእነሱ ጥገኛ ነሽ። እንደፈለጉ ነው ሊድ የሚያደርጉሽ። እዚህ ይጂ፣ እዛ ይጂ የሆነ የሆነ ብር ሰርተሽ ግን አንድ ቀን ቆይስ፣ ዛሬ ሂሳብ ሼር ላድርገው ወይ እስኪ ምን አንበለሽ ነው ማለት እግዚአብሔር ምን አድርገህ ነው። ስለዚህ ነገ ሁለት ሶስት ቢሰራ ሊበልጥኝ ይችላል ወይ ደሞ ሊፎካከረኝ ይችላል። ስለዚህ የሱን ሂሳብ ማሳደግ ሳይሆን ያንቺ ነገር መቁረጥ ነው የሚያስበው። በቃ አንድ የሆነ አባባል አለ። ቤተሰቦች ሁሉንም ሀብታምን ባይመለከትም ዘጠና ፐርሰንቶቹ ሀብታሞች በኪሳቸው ነው የሚያስቡት የሚባል ነገር አለ። ትስማማላችሁ? አንዳንድ እኮ ሀብታም የሚያደርገው ነገር እጅግ በጣም ከሰው የተፈጠረ አይመስለውም፣ ድሀ ላይ ሲያደርግ እውነት ነው። እኔ እስማማለሁ፣ አንዳንድ ሀብታሞች በኪሳቸው እንደሚያስቡ እርግጠኛ ነኝ። የምትሉት ነገር ካለ ሀሳብ ሼር ማድረግ ይቻላል። አለብን በህይወታችን በልባችን ምቀኝነት አለ። ሁላችንም ጋር ያለ ነገር ነው። የንትኑ ብዛቱ ይነስ ወይ ይብዛ እንጂ ሁላችንም ጋር ምቀኝነት አለ። ያንዳንዱ ደግሞ የተለየ ነው። እግዚአብሔርን የተለየ አይደለም። ስትበልጪው፣ ገና ስትጠጊው ራሱ እንደዚህ ገና ልትነጻጸሪ ስትፈልጊ ራሱ አይወድም። ሰውችን ቅላት ሸነረቅጦሽ ሰው ማስቀረት ነው የሚፈልገው እኔ ብቻ። እንደዛ ደግሞ ከባድ ነው፣ ልክም አይደለም። ያው እኔ በምን አምናለሁ ሰዎች ሁሉ የራሳቸውን እንጀራ ነው የሚበሉ ጀማል ጋ ወይኔ መንሱር ይሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለሀብት ነው ምናምን ተብዬ እሱ ሰውዬ ብዬ ቁጥሩን ሰጡ። እዛ እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብዬን በእጅ የተሳለ በጋ በዚህ በዚህ ጋ ደግሞ የራሱ የዶክተር አብዬን በዚህ ጋ አድርጓል። በቃ ከዛ ግብዳ ቴብል ነው እዛ ጋር ሸጥተዋል። እዚህ ጋር የሆነ ትልቅ ባለ ሀብት ጋር ሄድኩ። የመሰለኝ ቃቂ ይባላል እንደዚህ አይነት ፕሮፖዛል አለኝ፣ እስኪ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር በእርግጥ ወረዳ ብሄድ ክፍለ ከተማ ብሄድ የፕሮጀክቱን ይዤ የመጣውበትን ኢትዮጵያ የሚል ህሳቤ የያዘ ሁሉም አፋሩ ምኑ ምኑ የተሰበሰበበት የሚል ሀሳቤ ነው እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ። መንሱሬ ይሽከረከርብኛል፣ አሉ እንዲህ ይልብኛል። እኔ ስንት ብር ፈንድ ሊያደርግኝ ነው ምናምን ብዬ ቆስቲ ትንብሌ ተማክሬ ምናምን ነገር አለኝ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። እኔ ከሚደግፉት አንበዛ የሆነ ንግግር ነው የተናገርሽው፣ ቃቂ በዚህ አጋጣሚ እኔን የምደግፉ ባለሀብቶች ካላችሁ መንሱሩንም ደግፉት ብለዋል። እንግዲህ መንሱር ሳክሴ ቃቂ ስፖንሰር አድርገኝ ብሎት ሲሄድ አንጅቦበት ምንም ነገር ሳያገኝ እኔ በልጠዋለሁ አለ ጭራሽ። አሁን ላይ ግን መንሱር ጀማል ከሶሻል ሚዲያ ትንሽ ራቅራቅ ራቅ ያለነዋል ጠፋ ጠፋ ብለዋል። ሽቶም የለም ማንጀቡም የለም፣ ቀነስ ቀነስ አድርጎታል። ግን እኮ ድሮም ይታወቃል። መንሱሬ ሳክስ ብቻ ነው፣ ወፍ የለችም ሳክስ ብቻ። ምላስ አንደኛ ነው፣ እሱን ነው የገጠመው። እንግዲህ ቃቂ ተማክሬበት ምናምን ምናምን አለኝ ጻፍ እና ብቻ ታኔ ተጫወት ከሆነ እንዴ አይደለም ማ ተዟዟረብኝ በቃ ትልቅ ቢሮው ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። በቃ እኔ እንደ ባላ ሀብት ነው የተጫወተው እንደሚላቸው የቲክቶክ ላይ ምናምን እንግዲህ በሀላል ስላገኘሁት ኢየሱስ ክርስቶስ። እና ከዛ ለካ ቲክቶከር ነው እራሱ አንቆረጣጥሞም እንዴ። በአጭር ጊዜ ውስጥ አሁን እግዚአብሔር ካለ ስለሆነ በቃ ግዙፍ ድርጅቶች አሉት፣ እና ይሄ ሰውዬ በቃ አይ፣ ከዛ በቴሌቪዥን አሳዩኙላ አላቸው። ከፈቱለት አማ ይህን ምናምን አለ። በቃ ይሄ ሰውዬ ትልቅ ካምፓኒ አለ

መንሱራችን እንግዲህ ምንም ነገር ይፈጠርብህ አርፈህ አላማህን አሳካ። የተማርኩት ነገር እሱ ነው። በቃ የሰው ልጅ ምንም ብታረገ ያወርባል። የሆነ ስራ ሰርተሽ ታወቅሽ ወይ የሆነ ስራ ሰርተሽ ሀብታሙንሽ ስትዘንጪ ትንሽ ያገኘ ደረቱ መንፋት ጀመረኛል ትባያለሽ። ቡርክክ ብለሽ ስትሄጂ እየሰራ እንኳን የማይለብስ ትባያለሽ መኪና እየነዳሽ ወርደች ሰላም ስትያቸው፣ ይኸውልሽ ያሽቃበጠኛ መኪና እንደሌለን እኮ ሊነግረን እኮ ነው እኮ። ወርዶ ምናምን ሲያሸረግጉት መኪና ውስጥ ሆነች ሰላም ስትያቸው ደግሞ ተጋቡን ይኸው ትንሽ አገኘን ከመኪና የማይወርድም ሰው ሰላም ለማለት እውነቱን እኮ ነው። አንድ ብር ከባድ ትዝብት ነው። እውነት ይሄ ባህራችን፣ ይሄ ተግባራችን ኢትዮጵያውያኖች መቀየር አለበት። ግን መሽ ነው መሽ ነው የሚቀየረው። በቃ ስታረግም አትመሰገንም፣ ሳታረግም ስም አለብህ። በቃ ሁለቱንም ስታረግ በሁለቱም ስም ይሰጣል። ይሄ ባህሪያችን ቢቀየር መልካም ነው፣ ግን የሚቀየር አይመስለኝም። አረጀን እኮ በቃ እንደዚህ አይነት ባህሪያችን ው። ስለዚህ አባቴ መስማያን ደንቆሮ አድርገህ ወደ አላማ ነው ሰማራት ያለብህ። ሰው የሚለኛ ሌሉን ተብለ ምንም ነገር አላማ ሳታሳካ ወደኋላ እንዳትሂድ ወደ ፍለፊት ብሏል። አረክም አላረክም ስም መጥፋቱ ስላንተ መቦጨቁ አይቀርም። ስለዚህ ወደ አላማ መስመያ ጥጣ አርገ ገስግስ እያለን ነው ብራዘር። እግራችን ስር እንደማይወድቅ ማይወራ ነገር የለም። ስለዚህ ወጥረ በስራት ነው ወደ ግራም ወደ ቀኝ፣ ግራም ቀኝም ከሄድክ እንደሚወራብሽ እርግጠኛ ነሽ። ስለዚህ ዝም ብለሽ መገስገስ ነው። አላማሽም ወደፊት ነው ወደፊት፣ እሱን ነው። ፊትህን ሳትገልጥ በፊት ሸፍነ በምትሰራበት ሰዓት የቅርብ ሰዎችክ ጓደኞችህ ያውቁ ነበር። የተወሰኑት ድምፅን ምናምን የሚለዩ ጥርሴን የሚያቁት ምናምን፣ እጅ ስለነሽ በደንብ ተለይታ ምትወጣው እሱን የሚያቁ ሰዎች። አዎ፣ የቅርብ ሰዎች ቤተሰብ ወይ ደግሞ ጓደኛ አብሮ አደግ ምናምን። እንደገና ለመስማት ፈለጉ የአስቴርን። እሺ ምን አልኩኝ? የዘመኑን ካፖርት ደረባ ለልሕመ ያገሬን የወንዜን እጀ ጠባቡን የሚያምረው ኩታውናው የቤት ፋትሉን ቲክቶክ ይመጣ አርቲስት ሆነ ነበር። ጃኒ ገቡ ገባ። ቲክቶክ ሲመጣ ግን ወደ ቲክቶክ መጥቼ ባቋራጭ፣ ግን ህልም ነበረኝ ለፍቼ ነበረ። ሰክሰስ ነው ሰክሰስ። ጃኒ አሁን ሰክሰስ ሆናለች ማለት ይቻላል? በእርግጥ ቲክቶከር ናች ላይቭ ስትሪም ትጫወታለች ምናምን በዛ ወደ ሚዲያው መጥታ ታውቃለች። በእርግጥ ግን ስኬታማ ነኝ ብላ መናገር አለባት ትላላችሁ ምን ያህል? መንገዱ ይሄው ይሄው መጣ መጣልኝ ይሄው። እሱ ነው የዝምታ ተያባራሪ የሞዝሞቹ ባለቤት እሱ ነው የህኩቶች የእረኛ እረኛ የሰላሞቹ እመቤት እሱ ነው። አይኑ ውስጥ ስጣታለ ይጫወተኛል ጣት ውስጥ አይናለ ያዋብለኛል። ትወና አይደለም ይሄ ግጥም የተለቀቀውን ጃኒ ወቸው ጉር ላይ ቀርባ የነበረውን ኢንተርቪው አይታችሁ ምን ተሰማችሁ? እኔ የተሰማኝ ቆይ ቆይ ቆይ፣ እኔ የተሰማኝ እኔ መጀመሪያ ቆይ፣ ሲስተር ትቀጥ ያለሽ። እኔ ሙሉ ናያቸዋለሁ፣ ግን ምንድነው ጃኒ፣ አንድም የተዘጋጀች አይመስለኝም፣ ሁለትም ደግሞ መሀል ለመሀል ስትሬት ተቀምጣ ሶስቱንም እያየች አይደለም ሪከርድ የተደረገው፣ አብዛኛው ወደ ቤኪ አራት ኪሎ እያየች ነው። እንደውም እሷ የጋብዛት ነው ይመስለው፣ ለእሱ ብቻ ነው መልስ የምትሰጠው እንዴ። ሁለቱ እኮ ጀርባዋን ሰጥታ ነው እና ኮንዲሽኑ ጥሩ እንዳልመሰለ እኔ እንዲህ ዝም ብዬ ተገንዝቤ ያለሁ። እናንተስ እስኪ ያያችሁ ሰዎች እስቲ አሳባችሁን ሼር አድርጉልን። እስቲ የታችን ደግሞ ይቀጥላል። አንደኛ ነገር ሆነ ፈልገ ሄደች አልመሰለኝም፣ እና ለቤኪ ስትል ብቻ እንደ ሄደች አይነት ነው የተሰማኝ። በቃ አቀማመጧም የምታሳየውም ጥሩ ፌስ ለሱ ነው ለሱ ነው። በቃ በተለይ ከማይጋ እንዲህ አልተያየችም ብቻ እና ነጻነታቸው አሮ ነው እንጂ እነሱ ራሱ መጠየቅ ያለባቸውን ሁላ ጠይቀዋሉ፣ የሚለው አላምን። እና እስቲ ቼክ አርጉት። እውነትሽን ነው ይሄ የጃኒ ኢፕሶድ ነው የሚባለው። የጃኒ ቀረጻ ከውቸ ጉድ የማይጠበቅ የወረደብኝ ነው። ምክንያቱም አልተዘጋጁበትም። ሲቀጥል ደግሞ በትክክል አልተቀመጠችም። ወደ አንድ ጎን ወደ ቤኪ ነበረ ትኩረቷ በሙሉ። እንደዚያ አያሴድም። ትንሽ እያስቦጭቃቸው ነው። ለማንኛውም እንግዲህ የጠየቋትን ጥያቄ በሙሉ መልሳለች። ይመቻቸው። የሆነ ነገር የተሰማኝ ነው ብቻ። እንግዲህ ውድ እኔ ልዩ ቤተሰቦች የዛሬ ቪዲዮች ነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮች ከተለያዩ ሶሻል ሚዲያ ሰብሰብ ድርግዬ እየ እስከመድረስ እናንተ ውድ እኔ ቤተሰቦች ትነፍቁኛላችሁ ማለት ነው። እስከዛ ጎል እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላጆች ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ